ግልኮስ አልተሰጠኝም። መድኃኒት ብቻ ነው የሚሰጠኝ ወይ በዚህ እንጂ ግልኮስ አልተሰጠኝም። ምክንያቱም ደግሞ ግልኮስ ያልተሰጠኝ ግልኮስ ምግብ ለማይበላስ ማማ የሚሰጠኝ እኔ ደግሞ ምግብ አልከለከለኝም። ግን የሆነ የግልኮስ እንትን ነው የሚመስል አይነት ነገርነሽ ነገር መድኃኒትና መርፌ ብቻ ነው

እሷ በእኛ መሀል መሆኖ በጣም ሁሌም ችግር ነው እንዲኖር ነው የሚያደርገው። እኔ አንተም ማውራትም ማግኘትም አልፈለግም። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለሁኝ። ያው እንግዲህ ዛሬ የመጣሁት ምንድን ነው፣ ትናንትና የተከሰተውን ነገር አይታችኋል። እሷም ታማ ምናምን ሆስፒታል ገብታለች እና ያው ድንገት ነው እኛ የሚሰማ ነው ግን፣ እኔ ሂጅ ምናምን መጠየቅ አለብኝ ስል አይ አይቻልም፣ እኔ ማለት አንቺ አትገቢም ብሎ እሱ መልሶኝ ነበረ። እና ያው ገብቼ ማየት አልቻልኩም ከበር እኔ መለሰኝ አትገቢ ምናምን ነገር ብሎ ና አሁን ሂጅ ምናምን። ያለችበትን ሁኔታ እኔ የማያለው ለእናንተ ማሳውቃችኋለሁ ማለት ነው። እና ምግብ ሰርቼ ይዤላታለሁ ያው መቼም እሱ ምግብ እሷ የውጭ ምግብ ስለማትጠቀም ምግብ አል ቁርስ አልበላች ይሆናል ብዬ በጧት ቁርስ እንድትበላ ብዬ ቁርስ ይዤላት መጥቻለሁኝ ማለት ነው። ያው እናንተም በጣም ተጨንቃችኋል፣ ያለችበት ሁኔታ በጣም ማወቅ ፈልጋችሁ እንትን ስላላችሁ እኔም በቃ ያው እሱ እንደሚናደድብኝ አውቃለሁኝ ሲያየኝ እዛ ግን በቃ ለእናንተም ለማሳወቅ ወይም ደግሞ ማለት አልቻልኩም ሳላያት መቀመጥና እኔም ያለውን ነገር ለማወቅ ማየት ስላለብኝ ያለውን ነገር እንግዲህ ምን እንደሚለኝ አላቅም። ያው እሱን በጣም ነው የሚናደረው። ለምን ትናንትና አትገቢም ብሎ መልሶኛልና እስኪ እንግዲህ ገብተን ሚለውን ሳማለሁ። ማለት በቃ በዚህ ሰዓት እሷ ታማ ምናምን እንኳን እሱ የኔ ምክንያት ብሎ ነው። ማለት በእኔ ምክንያት እኔ እንዳሳመምኳት እኔ እሷ ጋር መጥቼ እንዳደርኩ ምናምን እነሱ እያሰበ ያለው በቃ አንቺ ነሽ ያሳመምሻት ነው እያለ ያለው እና እኔ ደግሞ ምንም እንዳያችሁት እኔ ሄዳለው ስል እሷ ላይ በቃ መስማማት አለባችሁ ምናምን ብላ እኔ ደሪ ብላ ነው እሷ እንትን ያለችው እንጂ እሷን ቻው ለማለት ነበረ መጥቼም የነበረው። ግን ሁሉም በቃ ሁሉም ጥፋቶች በኔ ነው እንትን እየተባሉ ያሉትና ማለት በቃ በሳታውን እሷ ታማ ምናምን በቃ እሷን እንትን እንደማለት እኔን ለምን ማለት ሰው ብጠይቃት ምንም ችግር የለውም ገብቻል። ግን በቃ እንዳላያት ነው እያረገኛለሁ በቃ አንቺ ነሽ ለእያንዳንዱ ነገር ተጠያቂና በቃ አንቺ ነሽ ድጋሚ በሽታዋን ታብሽባታለሽ፣ ነው የሚለኝ። እኔ ማለት ምንም ያረኳት ነገር የለም። ያው ያለውን ነገር ሁላችሁ አይታችኋል ምናምን ነገር እና ግን በቃ ኢቭን የሆነ ነገር ሲፈጠር በቃ እኔ ነኝ ለሁሉም ነገር። በቃ አንዴ ሁለቴ ስህተት ስለሰራሁኝ ብቻ ሁሌም ደግሞ ሰራለሁ ማለት አይደለም። ማለት በቃ ሁሌ ሰው ልጅ ስህተት አይሰራም። ስህተት ሰርቻለሁ ብዬ ተጸጽቼ ይቅርታ ጠይቄ ሁለቱ አንድ ላይ እንዲሆኑ ለማድረግ ነው የሞከርኩትኝ እኔ ግን እሱ በጣም ነው በቃ እንትን እያለብኝ ያለውና እኔ ሲጀመር አሁንም ያው እሷ ደህና ትሁን ምናምን በቃ እኔ አይቻት ምናምን እሷ ብቻ በቃ ድና ምናምን ነገር ማየት ነው የምፈልገው እንጂ ከዛ አሁንም እሱ እንደሚፈልገው ይሆንለታል። እኔ ከህይወታቸው መውጣቱን እወጣለሁ። ለምን በጣም የሚፈልገው እሱም ይሄን ስለሆነ ለምን እኔ እስካለሁ ድረስ እሷንም ለምን እሷን ቤትሽ እንድትገባረክሽ ምናምን ብሎ በጣም እየተናገራት ስለሆነ በእኔ ምክንያት ደግሞ እንደዚህ አሟት እሷንም እንዲናገራትም አልፈልግም። ስለዚህ እኔ ዛሬ ያለውን ነገር እኔ ማይቻት ለእናንተም አሳውቃችሁና ከዛ በኋላ እኔ መሄድ ወዳለብኝ ቦታ ሄዳለሁ። አይተዋል ያለውን ነገር ማለት አሁን ራሱ ትናንትና ቤት መሄድ አለብሽ ነው ቤት ውጪ፣ ከዚህ ቤት ወተሽ ላግኝሽ ነው ያለው። እና አሁን ቤት ራሱ ቢያይኝ ቢያገኘኝ ሌላ ችግር ነው የሚፈጥረው። ስለዚህ እንደዛ ከሚሆን አይተዋል፣ ትናንትና እንዴት እንዴት ሲሆን እንደነበረ ስለዚህ አው ግን በቃ ማለት በጣም እሷን እኔ የኔን ብዙ ነገርም ብዙ ነገር አስከፍቶኝ ብዙ ነገር ተናግሮኝ ያውቃል። ለዛ ነው እኔ ቤቱን ጥዬ የምወጣውስ ግን እሷን ለሷ ጥፋት እሷን ለምንድን ነው ቤት ያስከባቻት ብሎ በጣም እንትን እያላት ስለሆነ እንደ በበሽታዋ ላይ ደግሞ ሌላ ነገር በእኔ ምክንያት ምንም ነገር እንዲናገራት አልፈልግም። ስለዚህ ዛሬም ያው እነሱ ምንም ነገር ስለማያሳውቁ እኔ ያለውን ነገር ለእሷ ቤተሰቦች፣ ያለውን ያለችበትን ሁኔታ ላሳውቅ ብዬ ነው የመጣሁት። ያለውን ነገር አሳይቻችሁ እኔ ሄዳለሁኝ ማለት ነው። አሁን ወደ ሆስፒታል እንሄዳለን። እዚህ ጋር ምግብም እንግዲህ ሙያዬ እንግዲህ ምግብ ሰርቻለሁ። እስኪ እናያትና የሚፈጠረውን ነገር አብረን እናያለን እ እንሄድ

ሰላም፣ ሰላም እንዴት ናችሁ? ደህና ናችሁ? ያለው ሴቷን ጥሳ ተያዘችው። ሴቷን ጥሳ ያስቃል። ሳቅ ጨርሰሽ፣ ኧረ ነው የሚወረወር ነገር የለም። አሞሽ? አሞሹ? ምን መንጠሰችሽ? እና ምንድን ነው የሚባለው ራሱ ለናነኝ ነው የሚባለው አይደለሁም ነው። እሷ ወዳ አይደለም፣ እሷ ወዳ አይደለም ማለት

በቃ እና ታዲያ በቃ እኔ በእሷ ምክንያት አይደለም የታመምኩት፣ በእሷ ምክንያት ነው የታመምኩት አይደለም። ለማንኛውም ያለሁበት ሁኔታ ሁኔታ ነው። እኔ ምን ልበል፣ ኔ ካልጠፋኝ ነው ደህና ነኝ። ምንም አለንም። መድኃኒት እየወሰድገኝ ነው ለምን አሁንም እንግዲህ ትቀጥ ያለሽ ነው እያሉ ያሉት ማለት፣ እዚህ ትሆኝ ያለሽ ነው፣ ትወጭ ያለሽ አላሉኝም። እንግዲህ ሜቢ ነገ ከወጣው ለውጥ ካለ ምናምን ነገ ከሌላ ከነገ ወዲያ ምናምን ነው ወጣው። እንግዲህ እሱ እንደለውጡ ነው። እና ብቻ ግን ምንም ማለት ነው ልኮስ አልተሰጠኝም። መድኃኒት ብቻ ነው የሚሰጠኝ በዚህ መድኃኒት ብቻ ነው ያው እዚህ ውስጥ ራሱ አለደም መድኃኒት ብቻ እንጂ ግልኮስ አልተሰጠኝም። ምክንያቱም ደግሞ ግልኮስ ያልተሰጠኝ ግልኮስ ምግብ ለማይበላ ስማማም ይሰጥ። እኔ ደግሞ ምግብ አልከለከለኝ ምግብ መውሰድ ችላለኝ ወይ ፈሳሽ ነገርም ምናምን ምግብ ስለምወስድ ግልኮስ አይደለም፣ መድኃኒት ብቻ ነው የሚሰጥ። ግን የሆነ የግልኮስ እንትን ነው የሚመስል አይነት ነገር ነው፣ ትንሽዬ ነገር። መድኃኒት እና መርፌ ብቻ ነው እዚህ። ሰወጣ ደግሞ ኪሊን ይሰጡኛል። እንደዛ ነው እንጂ ግልኮስ የለም። ያው ምግብ እየበላው ስለሆነ ማለት ነው እና አሁንማ ጠዋት ነው እሚሽነካው ገና እና እንደዛ ነው። እና ያለበት ሁኔታ እንግዲህ ይሄንን ይመስላል። አይ ደህና ነሽ እግዚአብሔር ይመስገን። ይሄኔ ሰውነት ይሳሳ ሳሳ እኮ ሰውነት ይሻሳ ምናምን ይሳሳ። እርግማን እርግማን እናንተ ይሳሳ እንደዚህ ሆነሽ ሰላዮች ደስ ሆነኛል። ከትላንትና ዘሬ ትሻለች በጣም

የሚቀመስ ነው፣ የሚበላ ነው። የሚቀመስ አልፈልግም። የሚበላ እ መብላት ነው የምፈልግ ነው። የበላ ምን ያለ ቅይ ይሆን እሱን አብሮት ደ ማለት መሃል መሃል ላይ

ያው እንግዲህ እንዴት ናችሁ? ደና ናችሁ? ያው እኔ ደና ነኝ፣ እግዚአብሔር ይመስገን። ሄሉ ደና ባትሆንም ማለት ነው። እና ያው ዞሮ ዞሮ ያው ነው የሚባለው። ከትናንትና ያው ዛሬ ትንሽ ደና ናት። ቪዲዮም እንግዲህ ያው ሲሻላት ምናምን ነገር እንሰራለን ብለን አስበን ነበረ። ለዛ ነው ለሚያልኩት። ያው ዞሮ ዞሮ ያው ቪዲዮ ይዛ መታለች። ያው እኔ ልብሷን ይዛ ምናምን ወደ ቤት ሄዳለች ብዬ ነበር። ጭራሽ ቪዲዮ ይዛ መታለች። እኔና እሷ ያልጨረስ ነው ጉዳይ አለ ብቻውን አሁን አይወራም። እንደሱ ያን ነገር ታርግላት ታማሚ ጋር ስለሆንን ያው እኛ ደግሞ እዚህ መጨቃጨቅ የለብንም እና ቤት ግን

አያቹ! እኔ እንኳን ላጉረስ አትለኝም! እና የፈለገ ብትታመም ምላሱ አይታመምም። ሄ እኔን ላጉረስ አትለኝም፣ እኔን ላጉረስ አትለኝም። አሁን ይህቺ እህት ናት፣ አይ ታማሚ ይሷለች፣ ላጉረስ ሰው ያለች፣ የሰው ፍቅር ይስጥሽ።

አሁን አንቺ ስለታመምሽ እኔ ብዙ ነገር አደርግሽም። ባይዘው አንቺ የሚያደረሽው ነገር ትክክል እንዳልሆነ ማለት አንቺ ምች ስላለበት ማለት ነው። ስለዚህ አሁን ግን፣ አሁን ዞሮ ዞሮ ግን እንግዲህ እናንተ ፊት እንደዚህ የሆነ ቤት ደግሞ ለምን ከቤት እንደወጣሁኝ እግ

ምግቡን የሚያዥ እና ማለት ነው። ቤት ሄደሽ ልብሶችሽን ሁሉን የሚያዥ ስመለስ እንኳን የቤች እኛ ቤት እንዳገኝሽ አለ። አይ፣ ችግር የለውም ሌላ ምግብ ሰምተሻለሁ። ልጁን ይዘሽ ማለት ነው ቶሎ ብለሽ ወደ ቤት እንድትመለሺ እንጂ አሞሽ መከራከር ነው የምትፈጥነው። ትክክል ነው ነው። ለምን በመሀላችን እኔ ደግሞ ክፍተት እንዲኖር ሶስተኛ ወገን እንዲኖር አልፈልግም። ቆይ እራስሽ አይደል ከመሀላችን ሰው አስወጣ ያልሽኝ? እራስሽ አይደል ማንም ሰው እንዳይገባብን ያልሽው እ በዚህ ሰዓት ደግሞ ማንም ሰው አንቺ ቢጋ መሆን የለበትም። በተለይ ደግሞ የኔ በየሰዓቱ ችግር ይፈጠራል። ስልኪን አ ለምን ረስተሽ ሄደሽ አውቀሽ

ገብቶ ሻል አይደለ ያንን የሚያክል ሻንጣ ይዘሽ ሄድሽ አይደለ፣ ሻንጣን ት ይፈለጋል በፌስታል ይዘሽ ሄጂ ግን እዛ ቤት እንዳለሽ ይጃ አንተንም ደግሞ እዚህ ሆስፒታል ማየት አልፈልግም ሄደ